አመሰግናለሁ። ለጌታዬ ክብርን እንሰጣለን። ጌታዬ አመሰግናለሁ። አመሰግናለሁ አመሰግናለሁ አመሰግናለሁ ለጌታዬ ክብር እኔ እሰጣለሁ። የጠላቴ ግጣም ቢብዬ ለአመስግነው ሰው ጌታዬ አመሰግናለሁ አመሰግናለሁ።

እኛ እንሸጣለን። ጳውሎስ እኛ ለሚጠፉት የሞት ሽታ ነን አለ፣ ለሚጥሩት የሕይወት ሽታ ነን አለ። ስለዚህ የሆነ የሚሸጥ